ዘመናዊ ማሪዬ ዘመናዊ ማሪዬ እስኪ ልስበንልሽ ሙሽራዬ እውነት ሙሽራ ማሻላህ። እንግዲህ ያው ከእኔ ያወጣችሁ ብለናል። እንዴ አቤል ሄዷል እንዴ ካሜራ ማን ላይ የት መሰለኝ እና አቤት አቤት አቤት ሲያምርባቸው የሚግራቸው አልችልም። ያው ሁላቸውም መልካም ምኞታችሁ ወይም እንኳን ደስ አለሽ፣ የሮታ እንኳን ደስ አለሽ፣ እንኳን ደስ አለ ሀብሽ እያላችሁ ሊለጹላችሁ በላይ በጣም ነው የሚያምር። እንግዲህ እኛ በቲክቶክ አንፈልግም። እንዴት ነው በቲክቶክ ቪዲዮ ይለቁልናል። ጊዜ ቤቱ ግቢ እንዲመጡ ነው የምንፈልግ። ይሄ በቀድ ደግሞ ሰፈራዊ ሳይመጣ ቀረ። ዛሬ ደግሞ እንግዲህ ያው በቲክቶክ አብርሽና ሩጣ ሰርጋቸው እንግዲህ እየተዘፈነላት ዘመነ ማሪየ፣ ዘመነ ማሪየ እስኪ ልስፈንልሽ እያለ ያው የቅኝት ቀላል ማለት ነው እና በጣም በጣም ደስ የሚል አለባበስና ደስ የሚል ፕሮግራም ነው። ወይ በጣም ነው የሚያምር ማለት ነው። ወይ ኔ ምን እናድርግ ማለት ነው እንዴ እኛ ዱባይ ምንሆን እንደዚህ ከዚህ ውረን ከምንለው ድሮ ቢሆን ያው እውነት ነበር፣ ግን ማድረግ አይቻልም። ብቻ ያው በጣም ነው ያማረባቸው፣ በጣም ከምላችሁ በሌላ ያማርባቸው። እና እንግዲህ ምን እንደምንል አናውቅም። እንኳን ለዚህ አደረሳችሁ፣ እንኳን ለዚህ አበቃችሁ። ብዙ ሰው ስንጠባ ብዙ ሰው ያው ሲጠብቅ ነበር፣ ከኔም ጨምሮ በጣም ብዙ ብዙ ሰው ሲጠባበቅ ነበር እና እንግዲህ አብርሽና ሮታ ለዚህ ስላበቃችሁ በጣም በጣም ደስ ብሎናል። እንግዲህ ቀጣይ የሁለቱ ከበዱ ነው የሚሉት። እንኳን በዚህ አበቃችሁ እናንተን እንግዲህ መልካም አመታችሁን ግለጹላችሁ። በጣም ደስ ይላል። ማታ ደግሞ ላይ ላይ ገብተን ቀውጥ ነው፣ ምን እናደርገው። እንዲሁ ዛሬ በቲክቶክ ማታ ይመጣሉ። እንዲህ አድናቂዎቻቸውም እኮ እየገቡ ነው ማለት ነው፣ አድናቂዎቻቸውም ከዱላይ። እንግዲህ ፎቶ ተለቆ አይቻለሁኝ፣ አብረው ከነብርሽ ጋር ከነጥቤ ጋር ከነማን ነው ከነማርኬ ጋር ከነዛ ከነዛ ጋር እና ብቻ በጣም ያብራት ብላይ፣ በጣም ነው የሚያምረው። በተለይ ደግሞ ሁለት አይነት እንትን ነው የለበሰችው፣ ሩታ ሁለት አይነት ቬሎ ነው የለበሰች አብረሽም፣ አንዱ ነጭ፣ አንዱ ጥቁር። አቤት ቁመና! አረ ወየው፣ አረ ወየው! በቅናት እኮ አበደ ማለት ነው፣ በቅናት ሞተል። ለማንኛውም ያው በጣም ደስ ይለኛል፣ በጣም በጣም ደስ ያለኝ። እናንተም እንግዲህ ያው ደስ እንደሚላችሁ ባለሙ ተስፋንም እንግዲህ ይህን ሶስት ቀን ይህን አራት ቀን በተለይ ከሰፕራይዟ አስተ ስንጠባበቅ ነበረ። አልመጡም። ሰፕራይዝ ምን እንደሆነ ያው እንግዲህ ምን ይችላል። ዛሬ ወይም ለሰርጓ ልትሰጠው መኪና ከሆነ መኪና ከሆነ መቼም አስቀድሞ አይሰጣትም። ያው ለሰርጉ ነው የሚያቀርብላት ብለን እናስባለን ማለት ነው። ብቻ እንግዲህ ሁላቸውም ያው ደስ እንደሚላቸው ባለሙሉ ተስፋ ላይ ላይ በጣም ነው ደስ ያለኝ ማለት ነው። እንግዲህ አድናቂዎቹን ከዛሬ ጀምሮ ከቅዳሜ አሜሪካ ያሉት ናቸው የሚገቡት ወይስ የዱሮች አድናቂዎች ብቻ ይቻቸዋሉ? የፎቶ ተለቆመ ማለት ነው። እስቲ ትንሽ ከዚህ ያስገባላችኋለሁ፣ የአብሽንና የሮታን ፎቶ። በጣም ብዙዎች ቲክቶክ የላቸውም እና ከዚህ ላይ ለማስገባት እሞክራለሁኝ ድምፁን ባላስገባው ፎቶአቸውን ግን እንዴት እንዴት እንዳማረባቸው እንግዲህ ከሄን ይወጣቸው። እነዛ ሰፈሮች እነዛ ሰፈሮች አሁን ደግሞ የዱባይን እንትን አይተው መቼም ኢትዮጵያ ናቸው እኮ እነሱ ያሉት። እናንተ ዱባይ መሻለ እንደዚህ እኔ ሁላ ከተማ ግድ ማን አሳያቸው እዲህ ወላ ኢትዮጵያ እኮ የሚመስል እንትን የሆነ ይሄው መስኩ ምናምን ነገር ፎቶ የሚነሱበት እኔ የመሰለኝ ዱበይ ዝብሎ ከቤት ወይም የሆነ ከሆቴል ውስጥ ምናምን ነበር የመሰለኝ። ኦ እና መርጠ ቦታ ላይ የተዘጋጀላት ሩታ እንኳን ደስ አለች። በተለይ በተለይ አንቺ ሩታ ማለት ነው። በጣም ብዙ የተሰደለች በጣም ብዙ የተባለች በጣም ብዙ እኔ እንጃ ልክ ሴት ልጅ እንደማይወልዱ ወይም ሴት እህት እንደሌላቸው ሰው የሰደባት፣ ያም ሆኔ እሷ ተሰደበች። ያው ምንም መስሎ ይታያል። ያው ለዚህ አበቃች። እኛ ቁመን ቀረን፣ እኛ ተሰድበን ቀረን። እና ዋናው ይሄ ነው። እንግዲህ በቀጣይ ደግሞ ቀደም እንዳልኳቸው ወልደው ከብደው የምናያቸው ይሆናል። ሁለታቸው አምሮባቸዋል። እንኳን ለዚህ አበቃችሁ። በድጋሚ እንግዲህ የኛ ሙሽራ ኮሪባቸው ኮሪባቸው፣ በእንግሊዝ አናግሪያቸው ሌላ ነገር ምንም የለምሽ። እና እንወዳቸዋለን። ማታ በላይ እስከምንገናኝ ባይባይ።